በደብረ ማርቆስ ከተማ እየተሰሩ ያሉ የልማት ስራዎች የከተማዋን ገጽታና የህብረተሰቡን ተጠቃሚነት ከፍ የሚያደርጉ መሆናቸውን የርዕሰ መስተዳድሩ የኢኮኖሚ አማካሪ አቶ ቀለመወርቅ ምህረቴ የገለጹ፣ የክልልና የከተማ አስተዳድሩ የመንግስት የስራ ኃላፊዎች በከተማው የተከናወኑ የመሰረተ ልማት ስራዎችን እና የኢንቨስትመንት መዳረሻዎችን ጎብኝተዋል። ወንደሰነዋለ ተጨማሪ አለው። የመንግስት የስራ ኃላፊዎች በደብረ ማርቆስ ከተማ የሚገኙ የመሰረተ ልማት ስራዎችንና የኢንቨስትመንት መዳረሻዎችን ጎብኝተዋል። በ2018 በጀት ዓመት 12 ኢንዱስትሪዎችን ስራ ለማስጀመር ጥረት እየተደረገ መሆኑን የከተማው ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ተመስገን ተርላ ገልጸዋል። ከ700 ሚሊዮን ብር በላይ ካፒታል ያስመዘገቡ በርካታ ባለሀብቶች በአዲስ የኢንቨስትመንት ፈቃድ ተሰጥቷቸው ወደ ስራ መግባታቸውንም ጠቁመዋል። 12 የሚደርሱ አምራች ኢንዱስትሪዎችን በዚህ በጀት ዓመት ስራ እናስጀምራለን ብለን አቅደን አብዛኞቹ አሁን ማሽን አስመጥተው በመትከል ላይ ነው የሚገኙት። ባለሀብቱ እያጋጠሙንን የመሰረተ ልማት ችግሮች ገንዘብ በራሱ እያወጣ ከአምስት ሚሊዮን ብር በላይ ጥሬ ብር አውጥቶ የመንገድ መሰረተ ልማቶችንም እያሟላንለት ነው ያለው። በዚህ በአንደኛው ሩብ አመትም ወደ 22 የሚደርሱ ከ700 ሚሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች በአዲስ ለማልማት ኢንቨስትመንት ፈቃድ ያወጡበት ሁኔታ ነው ያለው እና ከባለፈ አመት አሁን ያለው ጅምር እንቅስቃሴና የኢንቨስትመንት መነቃቃት በጣም ተስፋ የሚሰጥና ጥሩ ነው ብሎ ማለት ይቻላል። የደብረ ማርቆስ ከተማ አስተዳደር ምክትል ከንቲባ ስለሽ ተመስገን ከማህበረሰቡ ፍላጎት አንጻር ችግሮችን ለይቶ በመስራት በከተማው ተጨባጭ የልማት ውጤቶች እየተመዘገቡ መሆናቸውን ገልጿል። በከተማው በሚገኙ የኢንቨስትመንት እንቅስቃሴዎች ላይ የሚነሱ የመሰረተ ልማት ጥያቄዎችን በመፍታት ሰፊ የስራ እድል እንዲፈጠር እየተሰራ ነው ብለዋል። በኢንቨስትመንት ተግባራችንን በሚጎትቱ ብለን የለየናቸው ዋና ዋና ችግሮችን ከባለ ሀብቱ ጋር በጋራ በመሆን በመወያየት ችግሮችን መለየት ችለናል። ከተማ አስተዳደሩ የጸጥታ ስራውን በአንድ በኩል በተገቢ ሁኔታ ሕዝቡ በሰላም ወጥቶ በሰላም እንዲገባ ሕግ የማስከበር ስራውን አጠናክሮ እየሰራ ያለበት ሂደት ነው ያለ። ከዚህ ጎን ለጎን ግን ማህበረሰቡ በልማት ስራዎቻችን ላይ እንዲሳተፍ በማድረግ ከተማዋን የልማት ተጠቃሚ ከማድረግ አኳያ ብዙ ስራዎችን እየሰራ ነው። በዚህ ጎን ለጎን ደግሞ የስራ እድል ፈጠራን በነዚህ በምንፈጥራቸው ኢንቨስትመንት አማራጮች በተገቢ ሁኔታ እየሰራን ያለንበት ሂደት ነው ያለ፣ የአማራ ክልል ርዕሰ መስተዳደር የኢኮኖሚ አማካሪ የሆኑት አቶ ቀለመወርቅ ምህረቴ የልማት ስራዎቹ ከተማ አስተዳደሩ በበጀት ዓመቱ የያዛቸውን እቅዶች በማሳካት የከተማውን ገጽታ ከፍ ለማድረግና የህዝቡን አኗኗር ለማሻሻል እድል የሚሰጡ ናቸው ብለዋል። በችግር ውስጥ ሆኖም በከተማው የልማት ስራዎች በትኩረት እየተሰሩ መሆናቸውንም ገልጸዋል። በደብረ ማርቆስ ከተማም ባደረግነው እንቅስቃሴ ባየናቸው የልማት ስራዎች የተመለከት ነው የከተማ አስተዳደር አመራሩ አሉ ችግሮች እንዳለ ሆኖ በአንድ እጁ ሰላም የማስከበር ስራ እየሰራ በሌላኛው እጁ ደግሞ የልማት ስራ በመስራት የከተማ አስተዳደሩ በአመቱ የያዛቸውን እቅዶች ለማሳካት ጥረት እያደረገ ስለመሆኑ ተመልክተናል አይተናል ይሄ ደግሞ የህዝቡን አኗኗር እና ኑሮ ለማሻሻል እድል የሚሰጥ የከተማውን ገጽታና ደረጃም ከፍ ለማድረግ እድል የሚሰጥ እንደሆነ ተመልክተናል በከተማው የሚከናወኑ የኢንቨስትመንት እንቅስቃሴዎች የክልሉን ዘላቂ ልማትና እድገት ለማረጋገጥ እየተሰሩ ለሚገኙ ስራዎች ማሳያ መሆናቸውንም አቶ ቀለመወርቅ ጠቁሟል። በ25 ዓመት የሮድማፓችን ላይ እንዳስቀመጥነው እና በአምስት አመት ስትራቴጂው ካስቀመጥናቸውና ትኩረት እናደርግባቸዋለን ብለን ካሰብናቸው ዘርፎች እንዲህ አይነት የማኑፋክቸሪንግ ዘርፎች ለዚህ የሚሆኑ የመብራትና የተለያዩ ግብዓቶች ደግሞ የሚያገኙበት ሁኔታ እንዲኖር የማድረግ እና ይህንን ሁኔታ የማሻሻል ስራዎች መስራት ያለብን ስለሆነ እሱን ታሳቢ አድርገን ከፖሊሲ ከስትራቴጂው የሚቀዳ እቅድ ተዘጋጅቷል ማለት ነው እና የማኑፋክቸሪንግ ድርሻ እጅግ ከፍተኛ እንዲሆን በክልሉ ኢኮኖሚ ላይ ታሳቢ ተደርጎ ስራዎች እየተሰሩ ነው ያሉት የክልሉ መንግስት ለዚህ እጅግ በጣም ቁርጠኛ ነው። በከተማ የማህበረሰቡን ፍላጎት ለማሟላት ሰፊ ስራዎች እየተከናወኑ ለመሆኑ የተሰሩ ስራዎች ማሳያ እንደሆኑም ተገልጿል።